በዚህ በሽምግልና ቢፈታ ጥሩ ነበር። ትናንት ተጠብቀው ነበር አልመጡም፣ ሁለቱም። እሱ እንዲህ በላይዋ ላይ እንዴት አብረው ንብረቷን ቀምቶ ብላ፣ እዚህም እኮ ሌላ ሽምግልና። እንግዲህ ቤተሰብ ትናንትና የተፈጠረውን ነገር አይታችኋል። እንግዲህ አብርሃም የፍቹን ነገር ማመን አልቻለም። በጣም ደንግጧል። በጣም ፈርቷል። ያው ከሩታ መለየት እንደማይፈልግ ነው ሲናገር የነበረው። ለብቻው ራሱ ክላስ ይዞ ማንንም ሸሽቶ ብቻውን መቀመጥ ፈልጎ ነበር ያው፣ እና አቤል ነው መጥተው ወደ ቤት የወሰዱት ማለት ነው። እና ቤተሰብ ዛሬ ምነግራችሁ ነገር ምንድን ነው? ቡታ ጅራ ሽምግልና ተሰብስቦ ነበረ። ምን እንደተፈጠረ ሁሉን ነገር እንሰማለን። አብሪሽና ሩታም ሲጠሩ ለምን አሻፈረኝ እንዳሉ አላቅም። ብቻ እዛ ቡታ ጅራ የተፈጠረውን ነገር እያንዳንዷን ነገር እዛ እኔ ሙታጅራት አቃላችሁ ነበርኩኝ። ከዚህ በፊት እሱን ነገር እስቲ ዛሬ አውርተን እንሰማለን ማለት ነው፣ ምን እንደተፈጠረ በሽምግልና ከሩታ እናትም ከአብርሽ አባትም ከባድ ነገር ተፈጥሯል ተብሏል። እስቲ ይህን ነገር እንሰማለን ማለት ነው ቤተሰብ ውዶቼ። እኔ ስለማውቃቸው ከነሱ ከእነሱ ነው ስልክ የተቀበልኩት ቤተሰብ። ከዚህ በፊት ነበር ሙታጅራት አቃላችሁ ብዙ ጓደኛ አፍርቼ ነው የመጣሁት። ሄሎ ሄሎ፣ ሰላም ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። የሆነ ሰው ነው ስልክህን የሰጠው ትናንትና። እንግዲህ ያው ሩታና አብሽ። አይሰማም፣ ድምጽሽ ይቆራረጣል። እንግዲህ ትላንትና ነው ስልክህን ከሰው የተቀበልኩት። ይሰማል? እሺ እና ያው አብርሽና ሩታ እንግዲህ ሊፋት ነው ታውቃለህ። እዛ አንተ ቡታ ጅራን ያለኸው ትናንትና ሽንግልና ተሰብስቦ ነበረ። እንዴት እንደሆነ እሱን እንድትነግረኝ ብዬ ነበረ። ምንድን ነው የተፈጠረው በሩታ እናትና በአብርሽ አባት በጋሽዬ መካከል? ማነሻ እንጂ ግን እኔ እነሱ ጓደኛ ነኝ፣ ያው ስለማውቃቸው ነው የምልሽ። ጓደኛ ከሆንሽ መምከር አለብሽ አንቺም። እኮ ይሄ ጓደኝነት ማለት እንደው በእንትን መደራረስ ነው። ይሄ ችግሯን አንቺ ያሳየሻት እንዲህ እንዲህ ካልሆነ የምትተጋገዙ እንዲህ ስትቀር እናንተም ጓደኞች ተወቃሽ ነው የምትሆኑት። በሀገራችን ደግሞ እንደምታየው የሽምግልና ባህል በጣም ትልቅ ትርጉም አለው። አሁን ጋሽዬ ትናንት ያደረገው ይሄን ነበረ። ጠራቸው፣ ቀድሞን የነገራቸው ለሽማግሌዎች የሚደረግ ድግስ አለ፣ እነሱም ሲታረቁ ደስታ ይፈጠራል ተብሎ። ግን አልመጣችም። ይህ ጥሩ አይደለም። ለእሷም ይሄ በጣም ከባድ ነው። ከቤተሰብ የወረስ ነው እንዲህ ጥላቻ አይደለም። አሁን ዘመን እናንተ ዘመን እንዴት እንደሆነ እኔ አላውቅም። ብቻ እናንተም ይሄ ክሱ ምን ያመጣል ነው? አሁን አሁን እሱ እዚያ ቢሄድ እሷም ትርፎ ድካም ነው። እኛ እንግዲህ ባናውቅም ባንማርም እድሜ ያስተምረውናልኛ። ስለዚህ በሽምግልና ቢፈታ ጥሩ ነበር። ትናንት ተጠብቀው ነበር አልመጡም፣ ሁለቱም አልመጡም። እንግዲህ ይሄ ነውር ነው። አንደኛ ችግርም ቢኖር እኮ ተነጋግሮ ችግሩ እንዳለ ሆኖ በሰላም መለያትም እኮ ትልቅ ነገር ነው። ግን ይሄ አባት ቤተሰብ ያለማክበር ትልቅ ትልቅ እንትን ነው። ለወደፊቱም ይሄ መደገኝ የለበትም እና የሩታ እናት አልተቀበሉም የተባለ ነበር ሽምግሌ እንግዲህ የሩታ እናት ሽምግልናው ላይ ብዙም አልተመቻቸውም ሲባል ነበረ። እንዴት ነው ነገሩ? አየውልሽ አሁን ቤተሰብ ስትሆኝ እኮ ብዙ ነገር አለ። ለራስሽ ስጋ ማድላትሽ የማይቀር ነው። ግን ሃይማኖታዊ ስትሆኝ ማድላትን ስታቆሚ፣ እንደ አዛውንት እንደ ሽማግሌ ይሄ እንትን ነው እንጂ እናትየውም እኮ ተጎድታብኛለሽ ልጄ እንዲህ ነፍሰ ጡር ሆና እሱ እንዲህ በላይዋ ላይ እንዴት አብረው ንብረቷን ቀምቶ ብላ። እዚህም እኮ ሌላ ሽምግልና እኮ አለ። እዚህ አሁን እናንተ የምታዩት የምታርገበግቡት ሁሉ እዛ ጋ ያለውን የፍርድ ቤት ነው አይደለም? እዚህም እኮ ችግር አለ እኮ። አሁን ጋሽዬ ነው በባህል እየተጎዳ ያለው ጋሽዬ ነው። ምክንያቱም እሱ ትናንት እንዲሁ ሲነፋረቅ ሲነፋረቅ ነው ያዋለው። አሁን እሷን ለማግባባትም እንኳን እናት እየሆን ብንጥርም ምንም ምንም የሆን ነገር አልሆነም። እንደምንም እሷን ስናሳምን ደግሞ ልጅ ቀርታ ርፍ እንዲሁ ሆነ፣ ከንቱ ሆነ፣ ድካሙም የሰበሰብናቸው ሽማግሌ ለእኛ ማፈሪያ ሆነ። እና ይሄን ነገር እልባት ያስፈልገዋል። ግድ የላቸውም እልባት ይሄ ቀስ በቀስ የሚሄድ ነው እኮ ወደ ሌላ ነገር የሚሄደው አሁ እንግዲህ የሩታ እናት ያው ልጃቸው ትንሽ ያው ብዙ ያው አብረሽም ከሌላ ሴት ጋር ነበር፣ የሆነ ሳል ላይ እሱ አርጉዙና እንግዲህ ይህ ነው እኮ ይወልሽ ይህን ይልሽ። ስሚኛው እሱ እኮ በጎ ስራ አርጓል አይደለም። ይህ ቅር መባባሉ ጥሩ ነው ነው ይህ ቅር መባባሉ ጥሩ ነው ነው እንጂ እሱ የሚያደርገው ነገር እኮ እንሰማለን እኮ፣ እኛ በደንብ እንሰማለን እንከታተላለን እኮ፣ ግን አሁን በይቅርታ መተላለፍ፣ እነዚህ ልጆች አሁን ተዛምደዋል ስጋ ለስጋ ይሄ ልጅ መወለዱም አይቀርም። ስለዚህ ቢለያዩም በሰላም ነገ በመንገድ እንዲገናኙ በሰላምታ እየተላለፉ ነው። እኔ አሁን እኛ ሽምግልና ጠርተን የነበረው ቢሆን ቢሆን መታረቁ ጥሩ ነው፣ መስማማቱ ጥሩ ነው። እንደ በፊቱ አንድኛቸውን አንድ ቢሆን ሁሉ ደስ ይለናል። እኛ ያው ሽማግሌ መቼም ማስታረቅ እንጂ ሰው ሲለያይ አይወድም። የተለያየ ነገር ጥሩ ስላልሆነ ነው። ስለዚህ በሰላም መንገዱ እንዲፈታ ትናንት ጠራን አክብረን ደግመን ደግመን ደግመን የደወልነው ግን ምንም የሆነ ነገር የለም። በጣም ያሳዝናል። እናንተም አሁን እንግዲህ አሁን አባትየውን ቢታዘንለት ብታዝንለት ሮታም ጓደኛ ኔ ብለሻል። መቼም ምከሪ ክስ ሰውነትን ነው የሚያመንም ነው በቃ ነገር ብቻ ነው የምታውሰለ ሲው ሰውነት እንዴት ሊሆን ይሻል? የበላሽውስ የጠጣሽውስ እ ስለዚህ መከሩ አንድ እንዲሆኑ ከተቻለ፣ ካልተቻለ ደግሞ ድጋሚ ለእኛ እድሉን ከሰጡን አሁን እኛም ድጋሚ ሽምግልና መጥራት ለእኛ ቀላል ነው። በሀገር ወግ ባህል ነው፣ ድሮም የኖር ነው እኛ ዘመናችንን በሙሉ። ስለዚህ አስቡበት። ይሄ እንደ ወጣት እንደ ትኩስ እንደ እሳት መሆኑ ጥቅም የለውም ነው የምለው። እንግዲህ እሺ እሺ፣ ጋሽ እናመሰግናለን። እሺ እሺ ምንም አይደል፣ እንደ ነገርኩሽ ምከሪ ምከይ። እሺ እሺ። መቼም ጓደኛ ኮንሽ ቢ የሚደርስባት ጉዳት ያምሻል አይደለም? አዎ ልክ ነው። አዎ እንደዛ ቢሆን ጥሩ ነው። እንግዲህ የሽማግሌ ነገር መጎተት ይወዳል። በይ እንግዲህ ቻው። እሺ አባቴ። እሺ ቻው።